እንግዲህ ይህንን ህግ ሁላችሁም ልትሰሙት የሚገባ እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባ ጉዳይ ነው። ታዲያ ይህንን ህግ እናንተ ሰምታችሁ ብቻ እጃችሁ ላይ ልታስቀሩት የሚገባ አይደለም። በመላው ዓለም ለሚገኙ ኢትዮጵያኖችን በሙሉ የሚመለከት ጉዳይ ነው። ይህውም እንግዲህ በግለሰብ ደረጃ እስከ 10 ሚሊዮን ብር ድረስ የሚያስቀጣ እጅግ አስከፊ የሆነ ቅጣት ነውና ሁሉም ጋር እንዲደርስ እንድታደርጉ በትህትና ጠይቃለሁ። ምክንያቱም ትንሽ የጥፋት እጅግ በጣም የተጋነነና ብዙ ገንዘብ ሊያስቀጣ ስለሚችል ሁላችሁም ይህንን ነገር እንድታደርጉ በትብብርም ጭምር ነው እንግዲህ ወደ እናንተ ይዤላችሁ የቀረብኩት። በተጨማሪም ደግሞ አንድ መረጃ ከጄ ይገኛል። ይሄውም ነባሩን አየር መንገድ ይተካል የተባለውና እጅግ ግዙፍ የሆነ አየር ማረፊያ ግንባታን በተመለከተ የሚፈርሱ አካባቢዎች እጅግ በርካታ ከ2000 በላይ የሚሆኑ አባወራዎችን ይነሳሉ ተብሏል። እነዚህ ቦታዎች የት ናቸው? እንዲሁም የሚሸፍነው 3500 ሄክታር ላይ የሚያርፍ ግንባታ ነው። እጅግ በጣም ሰፊ ነው። ሰፈሮቹ የት ናቸው የትስ አካባቢ ነው የሚሉትንና ሌሎች ተያያዥ ያላቸውን መረጃዎች በዚህ ቪዲዮ ወደ እናንተ እናደርሳለን። እናንተም ቪዲዮን ላይክ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው አመራን። እንግዲህ ክብራን ተመልካቾቼ በዛሬ ዕለት እጅግ በርካታ መረጃዎች ወጥተዋል። እንደሚታወቀው በሀገራችን ኢትዮጵያ ከጊዜ ወደ ጊዜ ከቀን ወደ ቀን በግለሰብ ደረጃ እንኳን ሳይቀን በሚሊዮኖች የሚቆጠር የገንዘብ ቅጣት እየተወሰነ ይገኛል። በዛሬ ዕለትም የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በዘጠኝ ወራት ውስጥ ከ290 ሚሊዮን ብር በላይ ገቢ ማስገኘቱን አስታውቋል። ባለስልጣኑ እርምጃ ከወሰደባቸው ውስጥ አዋኪ ድርጊቶች፣ ሕገ ወጥ የመንገድ አጠቃቀም፣ ሕገ ወጥ ንግድ፣ የመሬት ወረራ፣ ሕገወጥ የደረቅና ፍሳሽ ቆሻሻ አያያዝና አወጋገድ ይገኙበታል። ባለሥልጣኑ ከቅጣት ብቻ ከ258 ሚሊዮን ብር በላይ ማግኘቱንና ከጨረታ ሽያጭ ደግሞ ከ17 ሚሊዮን ብር በላይ መሰብሰቡንም አስታውቋል። ደንቡ ከወጣ ወዲህ በከተማዋ 64 በመቶ ጥሰቶች መቀነሳቸውንም ተናግሯል። መስሪያ ቤቱ በሕገ ወጥ የመንገድ አጠቃቀም ብቻ 7133 እርምጃዎችም እንደወሰደ ገልጿል። ወደ ወንዞች ይለቀቁ የነበሩ 3000 የሚጠጉ የፍሳሽ መስፈሮችም መቆማቸውን ባለስልጣኑ በዛሬው ዕለት ጠቅሷል። ታዲያ ከዚህ ጋር ተያይዞ በዛሬው እለት የአስር ሚሊየን ሚሊዮን ብር ቅጣት የሚያሰጥና እጅግ ከፍተኛ ቁጥር ያለው በግለሰብ ደረጃ የወጣው መመሪያ ምን ይመስላል የሚለውን ደግሞ ከዚሁ ጋር በተያያዥነት እናድርሳቸው። በትግራይ ብሔራዊ ክልላዊ መንግስት በቅርቡ በወጣው የተሻሻለ የማዕድን አስተዳደር ደንብ መሠረት በባህላዊ የማዕድን ማምረት ሥራ ላይ የተሰማሩ ግለሰቦች እስከ 10 ሚሊዮን ብር እንደሚቀጡ ተገልጿል። ረቡ ሚያዝያ 8 2017 ተግባራዊ እንዲደረግ በክልሉ ለሚገኙ ለመሬትና ማዕድን እንዲሁም ለሚመለከታቸው የመንግሥት መስሪያ ቤቶች በተላከው ደብዳቤ ይህንን ደንብ እንዲያስፈጽሙ መጠየቁን ካፒታል ተመልክቷል። ደንቡ በባህላዊና አነስተኛ ደረጃ የማዕድን ሥራዎች ላይ እንደ ሜርኩሪና ሳይንሳዊ ያልሆኑ ጎጂ ኬሚካሎችን በመጠቀም እንዲሁም ብረትና ብረት ነክ ማዕድናትን ያለ ሴት መጨመር መላክ ወይንም መሸጥ በግልጽ ይከለከላል። ይህንን ደንብና መመሪያ የጣሰ ማንኛውም ግለሰብ ከ15 ዓመት እስከ 20 ዓመት የሚደርስ ጽኑ እስራት ሊቀጣ የሚችል ሲሆን በተጨማሪም እስከ 10 ሚሊዮን ብር የሚደርስ የገንዘብ መቀጮ ሊጣልበት ይችላልም ተብሏል። ከዚህም በላይ ጥፋተኛው ከማዕድን ስራው ጋር የተያያዙ ማሽነሪዎችና ሌሎች መሳሪያዎች እንዲሁም ያመረተው ማዕድን ይወረሳል ድርጅቱም ዝግ የሚሆን ከመሆኑም በላይ ለወደፊቱ በማንኛውም የማዕድን ሥራ እንዳይሳተፍ ይታገዳል። የክልሉ መንግሥት ይህንን ደንብ ያወጣው በፌዴራል መንግሥት በተሰጠው ሥልጣን መሠረት መሆኑ የጠቆመው ሲሆን ዓላማውም የአካባቢ ደህንነት መጠበቅ የሰዎችና የእንስሳትን ጤና መከላከል እንዲሁም ማዕድናት በአግባቡ ተጨምሮባቸው ለሀገር ጥቅም እንዲውሉ ለማድረግ ነው ሲል፣ ከካፒታል ኒውስ ያገኘነው መረጃ ይህንን ይመስላል። ስለዚህ እጅግ ከፍተኛ ጥንቃቄ ማድረግ እንደሚገባና ለሁሉም ኢትዮጵያዊ እንዲደርስ አድርጉት። በሌላው መረጃችን የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ ለሚያስገነባው አዲስ አየር ማረፊያ 2000 በላይ አባወራዎች እንደሚነሱ አስታውቋል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው የኢትዮጵያ አየር መንገድ ለሚያስነሳቸው 2500 አባወራዎች መኖሪያ ቤት እንደሚገነባና በሚቀጥለው ዓመት ህዳር ወር እንደሚያስረክባቸው እንዲሁም በተመሳሳይ ወር የአውሮፕላን ማረፊያ ግንባታ እንደሚጀምርም ተናግረዋል። አየር መንገዱ በቢሸፍቱ አቅራቢያ አቡሴራ አካባቢ አዲስ የሚገነባው ዓለም አቀፍ አየር ማረፊያ በሚቀጥለው ዓመት ህዳር ወር እንደሚጀምር አቶ መስፍን ተናግረዋል። በቢሸፍቱ አቅራቢያ ይገነባል የተባለው ግዙፉ አውሮፕላን ማረፊያ 3500 ሄክታር መሬት ላይ የሚያርፍ መሆኑን የገለጹት ዋና ሥራ አስፈጻሚው ከመሬታቸው ለሚነሱ 2500 አባወራዎች በህዳር ወር ወደ አዲሱ መኖሪያቸው እንደሚዘዋወሩ ማስታውቋል። አቶ መስፍን በአካባቢው የግብርና ምርቶች ማቀነባበሪያና የንግድ ተቋማትን ጨምሮ አዳዲስ አገልግሎት መስጫዎች እንደሚገነቡ የገለጹ ሲሆን ከአዲስ አበባ 40 ኪሎ ሜትር ርቀት ላይ የሚገነባው ይህ አዲሱ አየር መንገድ በዓመት 110 ሚሊዮን መንገደኞችን እንደሚያስተናግድም ዋና ስራ አስፈጻሚው ገልጸዋል። በሁለት ምዕራፍ ግንባታ የሚከናወን ይሆናል። በመጀመሪያ ምዕራፍ 60 ሚሊዮን ተጓዦችን ማስተናገድ የሚችለው ይገነባል። የመጀመሪያው ምዕራፍ ሲጠናቀቅ 50 ሚሊዮን ተጓዦችን የሚያስተናግደው ሁለተኛው ምዕራፍ ይገነባል። የመጀመሪያው ምዕራፍ ግንባታ እንደ አውሮፓውያን አቆጣጠር በ2029 ይጠናቀቃል ተብሎ ይጠበቃልም ብለዋል። ለዓመታት በአዲስ አበባ የሚገኙ የቦሌ ዓለም አቀፍ አውሮፕላን ማረፊያ ጥቅም ላይ ሲውል ቆይቷል። የአየር መንገዱ እድገት በጨመረ ቁጥር ለአውሮፕላን ማረፊያ የተለያዩ የማስፋፊያ ሥራዎች ሲከናወኑ ቢቆይም በዓመት 25 ሚሊዮን ተጓዦችን ማስተናገድ በሚችልበት የመጨረሻ አቅሙ ላይ መድረሱን አቶ መስፍን መናገራቸውን በዛሬው ዕለት ከኢትዮ ኤፍኤም ያገኘነው መረጃ ያመላክታል። ከዚሁ ጋር ተያይዞ አንድ መረጃ በዚህ ሰዓት ደርሶናል። በትንሳኤ በዓል ግብይት ወቅት ሸማቾችና ነጋዴዎች ከህገ ወጥ የገንዘብ ኖቶች መጭበርበር እንዲሁም ከምግብና መጠጥ ጋር በሚቀላቀሉ ባዕድ ነገሮች ራሳቸውን እንዲጠብቁ የአዲስ አበባ ፖሊስ ኮሚሽን ለቲክቫ ኢትዮጵያ በኩል አሳስቧል። በህገ ወጥ የብር ኖቶች ከመጭበርበር ማህበረሰቡ በምን መልኩ ሊድን ይችላል የሚል ጥያቄ ተነስቷል። በዚህም ኮሚሽነሩ የተናገሩት በበዓል ሰሞን ከሚፈጸሙ የወንጀል ድርጊቶች መካከል አንዱ ህገወጥ የገንዘብ ዝውውር ነው። ህገወጥ የገንዘብ ዝውውሩ በሁለት መልኩ ነው፣ በገበያ ላይ እንቅስቃሴ የሚደረገው። አንዱ ሙሉ ለሙሉ ህገወጥ የሆነ የገንዘብ ኖት ወደ ገበያ ሊመጣ ይችላል፣ ወይም ደግሞ ህጋዊ ከሆነ ጋር በመቀላቀል ህገወጥ የገንዘብ ኖት ወደ ገበያ ይመጣልም ተብሏል። ስለዚህ ነጋዴ ገንዘብ የሚቀበል ራሱ የቻለ አንድ ሰው፣ ቁሳቁሶችን ለሸማቾች የሚሰጥ ደግሞ ሌላ ሰው አድርጎ በጥንቃቄ መገብየት ያስፈልጋል ማለታቸውን ከአዲስ አበባ ፖሊስ ኮሚሽን ያገኘነው መረጃ ያመላክታል። ቪዲዮን ላይክ ላይክ ሼር ሼር እያደረጋችሁ ለብዙ ኢትዮጵያውያን አድርሱት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።